እሷ ነው እያዘንክ ያለሁ? እኔ ላሳዝንን እንዴ? በተስፋ ስንት ዓመት ሙሉ እየጠበቅኩ ያለው ሰው እኔ ላሳዝኒን? ነገ ከነገ ወዲያ የፏዋድ ልጅ ከማንም ዲቃላዋን ይዛ መጣች ተብዬ ክብሬ፣ ስሜ እንዲነካ አልፈልግም። ይኸውልህ እኔ የምታገሰውም የምጠብቀውም ነገር የለም ትዕግስቴ አልቋል። እየወደድኳት እኳት መለየት ምን ያህል ለእኔ እንደሚከብደኝ አላወቅሽም። ከልጅቷ ከልጅቷ እኮ ልጅ ብቻ ያጣሁት ልጅ ስላልሰጠችኝ ብቻ ነው የሁሉ በደል የምፈጽመባት ነው ፍቅር በምትባል ሴትዮ እንዴት ይቀይረኛል? እኔ ለፍቅራቸው የከፈልኩት ዋጋ እንዴት ማሰብ ያቃተው ይሄ ሰው ቆሻሻ ነው። ለነገሩ ለቆሻሻ ሰው ቆሻሻ ነው የሚገባው። ለዛ ነው አንችም ተከትልሽ ቤቱ የገባሽው። እንዴ በቃ ልጅ የለም ማለት እኮ አንቺ ባዶ ነሽ ማለት። የባዶነት ስሜት እየተሰማኝ እኮ ነው። ይሄውን አመት የጠበቁት ሁለተኛ ሚስት ለመሆን አይደለም። ውጭ ልኝ ናፍቆት ምናምን ዚያራት ብኝ ቀብርሽ ዘይል ውጭ ልኝ፣ አሁን ከቤት ነው ውጭ ልኝ። ሁለተኛ ግርሽን አስተች ዳ እዚህ ቤት ሂጂ። አንተ ለፍስሱ ወንዱ ማድረግ ያቃተህን ነገር እኔ አድርጋ አሳይሃለሁ። እነዚህ ሰዎች እኮ ይዋደዱ ነበር፣ ይፋቅሩ ነበር። በመሃላቸው አላህ ለፈተና ብሎ ልጅን ከለከላቸው። ልጅን ይመያል የልጅን ጣዕም አጥቼ መኖር ምን ያህል ከባድ እንደሆነብኝ አልታይሽም። ከምን ጊዜውም በላይ ዛሬ ልቤ ተሰብሯል። ምንሆነ የጠንካር ረዋሀቶች በቃ አሁን ደክሞኛል። እኔ ምለው የሰው ቤት፣ የሰው ትዳር አፍረሰሽ ነው እንዴ የአንችን ህይወት የገነባሽው? ይህ ቤተሰብ በፍቅርና በመተሳሰብ የተገነባ በመውደድና በፍቅር የተዋበ ሌሎችን ያስቀና ቤተሰብ ነበር። ድንገት ግን ያፍቅራቸው ንፋስ ገብቶበት የዝምታና የኩርፊያ ጥላውን ያጠላበት ጀመር። የቤቱ አባወራ ነገር በውስጡ ቋጥሮ ልቡ ሻክሯል። በዚህ ድራማ ብዙ የሕይወት ውጣ ወረዶችን፣ ተንኮልና ሴራን ይመለከቱበታል። የቆረጠ ልብ አዲስ አስተማሪ ድራማ በቅርቡ ለእናንተ ለውድ ቤተሰቦቻችን ለማቅረብ ሙሉ ዝግጅታችንን የጨረስን ሲሆን በቅርቡ እንለቅላችኋለን። መልካም እይታ። ዳንያ ቲዩብ።